ውድ የድሬት ቲዩብ ተከታታዮች እንደምንሰነበታችሁ። የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽን በወልዲያ ግጭት መንግስትን ኮንነ። እንግዲህ የተባበሩት መንግስታት ድርጅት ሄኖክ፣ የሰብአዊ መብት ኮሚሽን ከቀናት በፊት በወልዲያ ከተማ ለሰባት ሰዎች መሞት ምክንያት የሆነውን ግጭት አስመልክቶ መንግስት ኮንኗል። ና ምንድ ነው ያለው በዚህ ጉዳይ ሄኖክ፣ ባሳለፍነው የጥምቀት በዓልን በማክበር ላይ የነበሩ የወልዲያ ከተማ ነዋሪዎች እና በመንግስት የፀጥታ ኃይሎች በተፈጠረው ግጭት እንግዲህ የሰባት ሰዎች ህይወት ማለፉና በርካታ ሰዎች መቁሰላቸው እንግዲህ ወይም ለከባድ ጉዳት መዳረጋቸው ይታወሳል። ና ይህም በማስመልከት የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽኑ መግለጫ ያወጡት። በዚህ መግለጫቸው ምንድ ነው የኢትዮጵያ መንግስት መኮንናቸው ነው ግልጽ የሚያደርገው። ኮሚሽኑ ትላንትና ባወጣው መግለጫ መሰረት በኦርቶዶክስ ተዋህዶ ሃይማኖት ተከታዮች በየዓመቱ በሚከበረው የጥምቀት በዓል ላይ የፀጥታ ኃይሎች የበዓሉ ተሳታፊዎች ጸረ መንግስት የሆኑ ዘፈኖችን በማሰማታቸው ና ይህን ለማስቆም ደግሞ ሲሉ ተኩስ መክፈታቸው የጸጥታ ኃይሎች እንግዲህ ገልጿል። ከተኩሱ በኋላም የበዓሉ ተሳታፊዎች በአፀፋ መንገዶች መዝጋታቸውና ንብረት ማውደማቸውን የተባበሩት መንግስታት ድርጅት በመግለጫው ገልጿል። አዎ በነገራችን ላይ ሄኖክ እንግዲህ ይህ ችግር ገዢው ፓርቲ ኢህአዴግ የተለያዩ ማሻሻያዎችና ለውጦችን ለማምጣት ቃል በገባበት እንግዲህ በሁለት ሳምንት ውስጥ መከሰቱ ደግሞ የሚያስቆጭ ነው ሲል ነበር የኮነነው እና እንግዲህ ኮሚሽኑ ጉዳዩን በገለልተኛ ወገን ተጣርቶ በሰዎች ሞት የተሳተፉ አካላቶችን በህግ ያቄ እንዲሆኑ አሳስበዋል። እንግዲህ የተባበሩት መንግስታት ድርጅት ሰብአዊ መብት ኮሚሽን ማለት ነውና፣ ይህንን ይመስላል ነው ለጊዜው ያለን መረጃ።